በሚታየው ነጥ ላይ ከተሸፈነው ከማይታየው ከነ ኃጢአቴ ወደ እግዚአብሔር ቤት እንድመጣ የረዳኝን ነገር ማወቅ ትፈልጋላችሁ? ልክ እንደ እኔ የኃጢአታችሁ ብዛት የሚያቀርብ እንጂ የሚያረቅ መስሏችሁ ባለማወቅ ከእግዚአብሔር ፊትና ቤት ለራቃችሁ ወንድም እህቶቼ፣ በዚህ ቪዲዮ እኔን የረዳኝን መንገድ የማካፍላችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ካያችሁት ከእግዚአብሔር ያራቀን ኃጢአት እንዴት ይበልጥ ወደ እርሱ እንደሚያቀርበን መረዳት ብቻ ሳይሆን ሁላችን ወደምንመኘው መንፈሳዊነት የሚያሳድገንን ምሥጢር አይታችሁ ራሳችሁ የምትመሰክሩ ይሆናል። ይህ ሀትዩብ ነው በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እናንተ ብቻችሁን ልትድኑ የማትወዱ ክርስቲያኖች ናችሁና፣ በዚህ በተሳሳተ ሀሳብ ውስጥ ገብተው ካዳኛቸው ከእግዚአብሔር ለተለዩ እህት ወንድሞቻችሁ ሼር እንደምታደርጉላቸው በፍጹም ልብ ያምናለሁ። እንዳስለመዳችሁኝ ቪዲዮውን ላይክ በማድረግ እንድትጀምሩና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ የመንፈሳዊ ቻናል ቤተሰብ እንድትሆኑ በእግዚአብሔር ፍቅር ጠይቃችኋል። አሁን ቀጥታ ወደ ቪዲዮ መሄድ እንችላለን። ከዚህ ከምታዩት ነጠላ ጀርባ ከዚህ ከምታዩት ፈገግታና የተረጋጋ ስሜት ጀርባ በእግዚአብሔር ቸርነት የተሸፈነ እርሱ እግዚአብሔር ያላሳየብኝና ያላሰማብኝ እጅግ የበዛ ኃጢአት አለ ልትገምቱት ልትገምቱትና ልታስቡት ከምትችሉት በላይ እጅግ በጣም ኃጢአተኛ ሰው ነኝ። ታዲያ ግን የትነሽ ያላችሁኝ እንደሆነ እግዚአብሔር ጋር ወዴት ነው የምትሄጂ ያላችሁኝ እንደሆነ እግዚአብሔር ቤት ነው መልሴ። ይሄ ለመቀበልና ለመስማት ከባድ እንደሆነ አውቃለሁ። ድፍረቱን እስኪ ታገኘሹ እንደሚያስብልም አውቃለሁ። ለእኔም ለራሴ በጣም ትልቅ ድፍረትና የማይቻል መስሎ ነበር የሚታየኝ። ግን እግዚአብሔር ጠፍተን እንድንቀርበት የማይፈልግ ደግ አባት ነውና በቃሉ መክረኝ፣ እኔም ሰማሁት። መስማት ብቻ አይደለም በእርሱ ቸርነት ቃሉን ለመኖር በቃው እና እግዚአብሔርን የማመሰግነው ለዚህ ብቻ አይደለም። እንደኔ እኔ ኃጢአት ከፊቱና ከቤቱ ላስኮበለላችሁ እህት ወንድሞቼ እኔን የረዳኝን እውነተኛውን መንገድ እንዳካፍላችሁ ስለፈቀደልኝም እጅግ በጣም አመሰግነዋለሁ። እና ብዙ ጊዜ በተለያየ አጋጣሚ ቲክቶክም ላይ በአካልም በዙሪያ ያሉ በጣም ብዙ ወጣቶች እጅግ በጣም ኃጢአተኛ ነኝ፣ በደለኛ ነኝ፣ እግዚአብሔርን በድየዋለሁ እና እንዴት ብዬ ነው በፊቱ የምቆመው እንዴት ነው ለጸሎት የምቆመው? እንዴት ነው ደጁንስ ምረግጠው? ይሉኛል በጣም ብዙ ሰዎች። ከዚህ ውስጥ አንድ ደስ የሚለኝን ነገር ልንገራችሁ። ብዙዎቻችን ኃጢአታችንን የማመን ችግር የለብንም። ይሄ ደግሞ በጣም ሊደገፍ የሚገባው ነገር ነው፣ ምክንያቱም ንስሐ የሚጀምረው ኃጢአት ከማመን ስለሆነ ማለት ነው። እና በዚህ ደስ ቢለኝም፣ ቀጥሎ በሚሰማቸው ነገር ግን በጣም ነው ማዝነው። እየፈረድኩባቸው አይደለም፣ ምክንያቱም ምን እዚያ ውስጥም ስለነበርኩ ስሜቱን አውቀዋለሁ። ግን እዚህ ጋር ሁላችን ሚስ ያደረግነው ነገር እንዳለ ይሰማኛል። ሰይጣን ምን ያደርጋል ኃጢአት ከመስራታችን በፊት ወይም ኃጢአት ሊያሰራን ሲል የእግዚአብሔርን መሐሪነት የእግዚአብሔርን ይቅርታ አድራጊነት ይነግረናል። እግዚአብሔር መሐሪ ነው ይቅር ይልሃል ብሎ ያሰራናል። ከሰራ ነው በኋላ ደግሞ ጭራሽ ፈራጅ እንደሆነ መቼም ይቅር እንደማይለን ይነግረናል። እንዴ ኃጢአት ሰርተ ፊቱ ልትሄድ ነው ፊቱ ልትቆም ነው በምን በምን አቅም ፊቱ ታየዋለህ ያስብለናል። ምን ያህል ነገሩን እንደገለባበጠብን አያችሁ። መሆን ያለበት ግን አንድ ሰው ኃጢአት ከመስራቱ በፊት የእግዚአብሔርን ፈራጅነት ማሰብ ኃጢአት ልንሰራ ስል ሁሌ ፈራጅነቱን ማሰብ ከሰራን በኋላ ግን ማሪነቱን ይቅርባይነቱን ማሰብ ነው እንጂ ያ የሰራነው ኃጢአት ከሚያነፃን ከእርሱ ሊያረቀን በፍጹም አይገባም። እና አንደኛው የሳት ነው ነገር ይሄ እንደሆነ አስባለሁ። ስለዚህ ይህን ነገር በጣም ልናስተውል እና በሴጣን ሀሳብ ልንነቃበት ይገባናል። ኃጢአት ስንሰራና ከሰራን በኋላ ይህንን ሀሳብ ሁሌ አይምሯችን ውስጥ እናስቀምጥ። ምህረቱን መቼ ማሰብ እንዳለብን ፈራጅነቱን መቼ ማሰብ እንዳለብን ማወቅ ይገባናል ሁለተኛ እንድትይዙልኝ የምፈልገውን ነገር በምሳሌ ልንገራችሁ አንድ ሆስፒታል ቢኖር እጅግ በጣም የታመመ ሰው በሽታው እንደም በጣም ከጠናበት ሰልፍ ሳይዝ ወረፋ ሳይዝ ኢመርጀንሲ ይገባል አይደለ ኃጢአትን እንደ በሽታ አስቡት ቤተ ክርስቲያንን እንደ ሀኪም ቤት አስቧት በምድራዊው ሀኪም ቤት ስትሄዱ የምታደርጉትን ነገር ሁሉ ከዚህ ጋር እያያዙት በጣም ስለሚረዳ ማለት እኛ ግን በፍጹም እንደዛ አይደለም የምናስበው ጭራሽ በሽተኛ ሆነን ሳለ ከእግዚአብሔር ወይም ከሐኪም ቤት ከቤተ ክርስቲያን ጭራሽ ነው እየራቅን የምንሄደው እና ግን መሆን ያለበት እንደውም ሰው በጣም በደል ሲሰራ ኃጢያት ሲሰራ ልክ በሽተኛው ቀጥታ ወደ ኢመርጀንሲ እንደሚገባው ከቤተ ክርስቲያን ልንጣበቅ ከእግዚአብሔር ጋር ልንጣበቅ ነው እንጂ የሚገባን ልንርቅ በፍጹም አይገባን እና ይሄን ሐኪም ቤት ምሳሌ በውስጣችሁ ያዙትና ሐኪም ቤት ላይ ያለውን እያንዳንዱን ነገር ከኃጢያትና ከቤተክርስቲያን ጋር ወይም ከእግዚአብሔር ጋር እያያያዛችሁ እራሳችሁ መልስ ስጡት። በጣም ሲያመኝ አልመላለስም ወይ? ከባሰብኝ አልገዥ አልተኛም ወይ? ፈጣን ህክምና ሲያስፈልገኝ ኤመርጀንሲ አልገባም ወይ? ይህንን ነገር በሽታችሁን ኃጢአት አድርጋችሁ ሀኪም ቤቱን ደግሞ ቤተ ክርስቲያን፣ መድኃኒቱን ደግሞ እግዚአብሔር አድርጋችሁ ሀኪም ቤት ኤክስፒሪንስ ባደረጋችሁት ሁኔታ ይህን ነገር ከዛ ጋር አያይዙት በጣም ስለሚረዳችሁ። ይህን ሁለት ነገር ከተረዳን በኋላ ከዚህ ውጭ አንቺስ የረዳሽ ነገር ምንድን ነው ያላችሁኝ እንደሆነ ወደ ስድስት ነጥቦችን እነግራችኋለሁ እኔ ምንም ያህል በደለኛ ብሆን ምንም ያህል ኃጢአተኛ ብሆን ከነ ኃጢአቴም ከነ በደሌም እግዚአብሔር ቤት እንድመጣ ከሚያደርጉኝ ነገሮች ውስጥ የመጀመሪያው እግዚአብሔር እራሱ በቃሉ ሸክማችሁ የከበዳችሁ ወደ እኔ ኑ ስላለ በጣም የሚያጽናናኝና ደስ የሚለኝ ቃል ነው። ምክንያቱም እግዚአብሔር እኛ ከምናውቀው በላይ ሸክማችን እንደከበደ የሚያውቅ አምላክ ነው። ደካማ እንደሆንን አፈር እንደሆንን ያውቃልና ሸክም እንዳለብን የተረዳልን አምላክ ነው እኛ ሳንነግረው ኦሬዲ ሸክማችን እንደከበደ ያውቃልና፣ ራሱ በቃሉ ሸክማችሁ የከበዳችሁ ወደ እኔ ኑ ስላለ ከና ኃጢአት ይመጣሉ። ምክንያቱም ኃጢአት ሸክም ነው፣ ከሸክምን በላይ ሸክም ነው። የሚያራግፍልኝ ምንም ጀጅ ሳያደረገኝ ሳይታዘበኝ ከነ ሸክሜ የሚጠራኝ እሱ ብቻ ነው። ማንም ከነ ሸክሜ የጠርቶኛ ያቅም እኔ ልሸከምልሽ ያለኝም የለም። ስለዚህ እርሱ ራሱ ነይ ብሎኛል። ከነ ሸክምሽ ነይ ካለኝ ለምን አልሄድም ታዲያ? እግዚአብሔር እኮ ሸክማችሁ ከብዷል እና ከኔ ራቁ፣ ኃጢአታችሁ ከብዷል እና ከኔ ራቁ አላለም። ወደ እኔ ኑ ብሎ ጠራ እንጂ። ስለዚህ የትኛው ጥቅስ የትኛው አስተምህሮ ከእግዚአብሔር እንደሚያርቀን አይገባኝም። እና ሁሌ ይሄ መጥፎ ሀሳብ በውስጣችሁ በመጣ ጊዜ ይህን ቃል አስታውሱት። ሸክማችሁ የከበደ ኑ ብሎ የለ? አንደኛ ሸክሞ ይከበዳል እንዴ? ስለዚህ ወደሚያሳርፈው ወደ እግዚአብሔር መሄድ አንደኛው የሚያበረታኝ ነገር ይሄ ነው። ሁለተኛው ነገር ደግሞ እርሱ ጋር መሄደው ለመስተካከል እንጂ ከተስተካከልኩ በኋላ ስላልሆነ ነው። ብዙ ሰዎች ቆይ ከተስተካከልኩኝ በኋላ ራሴን አስተካክዬ ራሴን አሻሽዬ ነው ወደ ቤተ ክርስቲያን መሄደው ይላሉ እና በጣም ይገርመኛል። ራሳችንን በራሳችን ማስተካከል ከቻልማ ቀድሞውንስ ለምን መሄድ አስፈልገን? ለምን ቤተ ክርስቲያን ለምን ንስሓ አስፈልገን? እኛ ኮ በራሳችን ምንም ማድረግ ስላልቻልን ነው አደለ? በራሳችን ሸክማችንን ማራገፍ በራሳችን ንጹሕ መሆን ስላልቻልን ነው ወደ ቤተ ክርስቲያን የምንሄደው። ስለዚህ እኔ መሄደው ለመስተካከል ነው ለመብቃት ነው። አሁንም አንዳንድ ሰዎች ምን ይላሉ? ስበቃ ሄዳለው። በዚህ ጉዳይ ላይ እንደውም ከቁርባን ጋር በተያዘ ብዙ ጊዜ ምክንያት የምንሰጣት ነገር ይችናት። ማንም በቅቱ አይደለም ወደ እግዚአብሔር ቤት የሚሄደው ማንም ተችሎት፣ ማንም በሱ አቅምና ጉልበት ቆሞ አይደለም እግዚአብሔር ቤት የሚሄደው በእግዚአብሔር ቸርነት ነው እንጂ እና ዘመኑ ተስተካክላችሁ መቼም አትሄዱ ሲጀመር ያል እግዚአብሔር አንስተካክልም። የሚያስተካክለን ደግሞ እርሱ ነው። ስለዚህ ከነ ድካማችን እኮ ነው ማለት ከነ ካልተስተካከለው ማንነታችን ነው ወደ እግዚአብሔር ቤት መሄድ ያለብን። ምክንያቱም እሱ አይደል የሰራን? ምን ቢያደረግ እንዴት መቃናት እንደምንችል ምን ቢያደረግ እንዴት እንደምንስተካከል የሚያውቀው እርሱ ብቻ ነው። ስለዚህ ለመስተካከል መሄድ ስላለብኝ ከነ ኃጢአቴ ወደ እግዚአብሔር ቤት እንድሄድ የሚያደርገኝ ሁለተኛው ነገር ይሄኛው ነው። ሶስተኛው ነገር እግዚአብሔር ፍጹም መሀሪና ቸር አምላክ ስለሆነ ነው። በመጽሐፍ ቅዱስ እጅግ በጣም ብዙ ቦታ የእግዚአብሔር ምህረትን እና ቸርነትን ማየት እንችላለን። በጣም ብዙ ቦታ፣ የሚገርመው ከፍርዱ በላይ ስለ ምህረቱ ይወራል፣ ከመቅጣቱ በላይ ስለ ፍቅሩ ይወራል። የሚገርመው በቃ ፍቅሩን ራሱ አውርተን የምንጨርሰው ጉዳይ አይደለም፣ መሐሪነቱን ይቅርባይነቱን። እና ምንም ያህል እኔ በደለኛ ብሆን ምንም ያህል ኃጢአተኛ ብሆን የእግዚአብሔርን ምህረትና ቸርነትን ግን አይሸፍንብኝም። እና ደግሞ በየትኛውን በመጽሐፍ ቅዱስ ክፍል ኢየሱስ ክርስቶስን በስጋ በተገለጠበት ጊዜ የትኛውንም ኃጢአተኛ አልምርህም ሲለው አላየሁም። የትኛውንም በደለኛ ከኔ ሂድ ሲለው አላየው። ጭራሽ ቤቱ ሲገባ፣ ሲያቅፍ፣ ሲምር ረስቼ ልሃለሁ ሲል ነው የማውቀው። ጊዜ የሚሰጠው አትኩሮት የሚሰጠው ረጅም መንገድ የሚጓዘው ብዙ ዋጋ የከፈለው ለኃጢአተኞች ነው። እንደውም ቅዳሴ ላይ አስተውላችሁ ከሆነ ጻድቃንንስ በስራቸው ትምራቸው አለ። ሀጣንን ስትምራቸው ግን ያን ጊዜ ማህሬ ትባላለህ ይላልና ሲጀመር የመጣው ስለማን ነው? ለኛ አይደል እንዴ? እነሱን ጻድቃኖቹንማ በስራቸው ይመራቸዋል፣ በምግባራቸው ይቅር ይላቸዋል። እኛ ግን ስራ የለንም፣ ምግባር የለንም። ስለዚህ የመጣው ለኔ ነው፣ የእግዚአብሔር ምህረት ለኔ ነው ብለን ነው ማሰብ ያለብን። እና ሁሌ ይህን ባሰብኩ ጊዜ ብዙ የመጽሐፍ ቅዱስ ታሪኮችን ባየሁ ጊዜ ራሴን እዛ ቦታ ላይ አደርገዋለሁ። እና ራሴን እዛ ቦታ ላይ ሳደርገው ምን ይታየኛል? ማንኛውንም ኃጢአተኛ አልምርህም ሲል አላየሁም ክርስቶስ እና በዛ በጣም እጽናናለሁ። አራተኛው ምክንያት ደግሞ ከኔ ኃጢአት የእግዚአብሔር ምህረት ስለሚበልጥ ነው። ምናልባት የእኔ ኃጢአት እንደ ጠጠር ቢሆን የእግዚአብሔር ምህረት እንደ ባህር እንደሆነ አምናለሁ። ምንም ያህል ብበድል፣ ምንም ያህል ክፋት ብሰራ የእግዚአብሔርን ምህረት ሊስተካከል እንደማይችል አውቃለሁ። ምክንያቱም የእሱ ምህረት የሚገለጽ አይደለም፣ የሚነገር አይደለም። ይህን በምን ማወቅ ትችላላችሁ መሰላችሁ? አሁን እግዚአብሔር መሀሪ ባይሆን፣ እግዚአብሔር ይቅር ባይ ባይሆን፣ ወይም ደግሞ ከእኔ ኃጢአት የእግዚአብሔር ምህረት ቢያንስ ኖሮ እዚጋ ቁጭ ብዬ ከእናንተ ጋር አላውራም፣ አልኖርም በህይወትም ሰው ፊትም አልቀርብም። ስለዚህ የእግዚአብሔር ምህረቱ ችለሆን ሸፍኖልን ነው እንጂ እንደ በደላችን ቢሆን እመኑኝ በጣም ከባድ ነበር፣ በጣም ከባድ ነበር እና ብዙ ነገር ተሸፍኖ ነው፣ ብዙ ነገር ተጋርዶልን ነው ያለ ነው። ያ ምንድን ነው የሚያሳየው? ከሁሉ ኃጢአት ከዚህ ከሚደረገው ሁሉ ኃጢአት የእግዚአብሔር ምህረት እንደሚበልጥ ነው የሚያሳየው። መተንፈስ እንችላለን አይደል? አሁን በህይወት አለን አይደል? አልተቀሰፍንም ወይ አልሞትንም አይደል? አልተቀጣንም አይደል? ስለዚህ እሺ እንደ ኃጢአታችን ቢሆን መቀጣት ያለብን እኛ በህይወት መኖር ይገባል ነበር። ከኛ ኃጢአቴ እግዚአብሔር ምህረት አይበልጥም? በጣም ይበልጣል። ስለዚህ ከነ ኃጢአታችሁ ወደ እግዚአብሔር ቤት መምጣት የሚያስችላችሁ ይህን ስታስቡ ነው። ምንም ብብድል እግዚአብሔር ምህረት ይበልጣል። ባይበልጥ ኖሮ በፊቱ አልቆምም፣ ስሙን እንኳን ለመጥራት አይገባንም ነበረ። እና የሚያበረታኝ ሌላኛው ነገር ይሄኛው ነው። አምስተኛውና በጣም ወሳኙ ነገር ከኃጢአቴ ሊያነጻኝ የሚችለው እግዚአብሔር ብቻ ስለሆነ ነው። ብዙዎቻችን የተሸፈነብን ደግሞ ሌላው ነገር ይሄኛው ነው። እና ቆይ ወዴት እስኪሄዳልሽ? ኃጢአት ሰራን በደልን፣ ወደ ማን ነው ምን ሄደው? ማለት ምንፈልገው ከኃጢአት መንጻት ነው አይደለ? መጥራት ነው አይደለ? ታዲያ ከመድኃኒቱ እየሸሸን ከሚፈውሰን እየሸሸን እንዴት ነው ምንጠራው? እንዴት ነው ምንነጸው? ቅድም አልኳችሁ የሐኪም ቤቱ ታሪክ ለምሳሌ አሁን ወይኔ ባለፈው ታመመ፣ ብዙ ጊዜ ሄጃለሁ። ምን ይሉኛል? አሁን እንዴት ይሄዳለሁ ይባላል። ምንም ያህል ቢያምን እንመላለሳለን አደለ? እስኪ በቃ ሁላ በቃ ስማችን ታውቆ ኦሬዲ በቃ ኮምፒውተር ላይ ተመዝግቦ በስማችን ይወጣል ራሱ አይደለ? በቃ መመላለሳችን ታውቆ ማለት ነው። እና ባለፈው ሂጅ አለው እና አሁን ምን ይሉኛል ብለን አንቀርም አይደለ? ለምንድን ነው ለእግዚአብሔር ቤት ይሄንን ማድረግ ያልቻል ነው? ከሰዎች ይልቅ እግዚአብሔር መሐሪ አይደለም ወይ? እግዚአብሔር እኮ ማይታዘብ አምላክ፣ ሰው መሆናችንን ያውቃል ድካማችንን ያውቃል። እና የሚታዘበን አምላክ አይደለም ኃጢአታችንን የሚሸፍንልን እንጂ እና መድኃኒቱ እርሱ ከሆነ የምንታከመው ቤተክርስቲያን ከሆነ በሽተኛ ሆነ ለምንድን ነው የምንርቀው? ሌላ የት ሄደን ልንታከም እንችላለን ሌላ እኮ የትም መዳኛ የትም መፈወሻ ቦታ የለም አደለ ስለዚህ ሰው በጣም በቆሰለ በታመመ ቁጥር ወደሚያድነው ወደሚፈውሰው ነገር ነው ይበልጥ እየተጠጋ መምጣት ያለበት በጣም ማወቅ ያለብን ነገር ደግሞ ከሱ ውጭ ኃጢአታችን ሊያነፃ የሚችል ምንም ነገር የለም ምንም ነገር ማለት ነው ይህም በደንብ ማወቅ አለብን በደንብ አርገ ምንም ብንሸሽ ቅዱስ ዳዊት እንዳለው እኮ ነው የትም ብንወጣ እግዚአብሔር አለ በቃ የትም ማለት ነው ወዴትም መሸሽ አይጠበቅብንም እርሱ ራሱ አውቆ ድካማችን አውቆ ኑስ ካለ ድረስ ከነ ኃጢአታችን ሊያነጻን ወደሚችለው ወደ እግዚአብሔር መሮጥ አለብን ማለት ነው። ስድስተኛው ስድስተኛውና የመጨረሻው ከነ ኃጢአቴ ወደ እግዚአብሔር ቤት እንድመጣ የሚያደርገኝ ነገር እግዚአብሔር እኔ ከምሰራው ኃጢአት በላይ አይምረኝም ብዬ ማሰቤ በጣም ስለሚያሳዝነው ነው። ምክንያቱም እጅግ በጣም ብዙ ቦታ የሱን ምህረት፣ ቸርነት፣ ማሀሪነት ሰምተን ሳለ እሱ አይምረኝም፣ ይቅር አይለኝም ብሎ ማሰብ ከኃጢአቶች ሁሉ ኃጢአት እንደሆነ ነው ማስበው። ምክንያቱም የትም ጋር እንደዛ አልሰማንም፣ የትም ጋር እግዚአብሔር እንደዛ ሲያደርግ አላየንም። እና ደግሞ ኃጢአታችን ሲያርቀን ጭራሽ ወደ ሱ እንድንቀርብ ሲገባ ከሱ ሲያርቀን ይሄ በጣም የሚያሳዝነው ነገር ነው ለእግዚአብሔር። ምክንያቱም ምህረቱን እየተገዳደርነዋ፣ እየተጠራጠርነዋ መሀሪ እንደሆነ ቸር እንደሆነ ጥያቄ ውስጥ እያስገባ ነው። ይሄ ደግሞ በጣም ከባድ ነገር ነው። ስለዚህ የሆነ ችግር ለመፍታት ብለን በጣም ከባድ ችግር መፍጠር ወይም ደግሞ የሆነ ጥፋት አጥፍትን እሱ ለማከም ብለን ሌላ ጥፋት ማጥፋት እንደማለት ነው። ይሄ ሀሳብ ሲመጣባችሁ ይበልጥ እግዚአብሔርን የሚያሳዝነው የእናንተን ኃጢአት ከሱ ምህረት ያስበለጣችሁት ጊዜ ነው፣ አይምረኝም ብላችሁ ያሰባችሁ ጊዜ ነው። ስለዚህ እነዚህ ስድስት ነገሮች መስማት ብቻ ሳይሆን በሕይወታችሁ ስትተገብሩ እመኑኝ፣ የትኛውም በደላችሁ፣ የትኛውም ኃጢአታችሁ ከእግዚአብሔር ሊያርቃችሁ አይችልም። ጭራሽ ወደ እሱ እንድትቀርቡ በይቅርታ ፊቱ እንድትወድቁ ያደርጋችኋል እንጂ ገደል ሆኖ ከእግዚአብሔር አያርቃችሁም። እና በስተመጨረሻ ይሄ ስሜት የተሰማችሁ ከሆነ እንደኔ በዚህ ሀሳብ ውስጥ ከነበራችሁ ኮሜንት ላይ ጻፉልንና አብረን እንወያያለን። ከዛ ውጭ ደግሞ የትኛው መንገድ ይበልጥ ሊረዳችሁ እንደሚችልና ከዚህ በፊት የትኛውን መንገድ ተጠቅማችሁ በደንብ እንደረዳችሁ ኮመንት አድርጉልኝ። አስታውሱ የትኛውም ኃጢአት ወደ እግዚአብሔር የሚያቀርበን እንጂ የሚያርቀን ሊሆን አይገባም። እነዚህን መንገዶች ተጠቅማችሁ እንደኔ በህይወታችሁ ተግብራችሁ ወደ አባታችሁ ወደ እግዚአብሔር እንደምትመለሱ ሁሌም ደግሞ ከእርሱ ጋር እንደምትሆኑ በፍጹም ልብ ያምናለሁ። ሁሌም እንደምንለው መንፈሳዊነት ዘለዓለማዊነት ነውና፣ በእግዚአብሔር ቸርነት ኑ አብረን በመንፈሳዊ ሕይወታችን እንደግ።